ግን ውስቲ ነገር እነማን ናችሁ? የግለሰቦች ሰዎች ናችሁ? አገሪቷ የግለሰብ ሆናለች ሲባል አላመንም ነበረ። ግን ጠቅላይ ሚኒስቴሩ ይህን ጉድ ያውቃሉ፣ ያውቁታል። ወይዘሮ አዳነች አበቤ፣ ኦቦ ሽመልስ አብዲሳ ያውቁታል ይህንን ጉድ እነሱ እየመከሯችሁን። እኔ ግን ዲቦራዬ፣ እኔ ቆንጆ። ቆይ ቆይ፣ እኔ ግን እውነቱን ልንገራችሁ። ራኔ ጉዴናውን ችግር የለም። እኔ ግን አንድ ነገር ልንገራችሁ። እውነት እነሱ ናችሁ ይህንን የሚሏቸው ወይስ እናንተ ናችሁ ይሄንን ሴራ ሰርታችሁ ቁጭ ብላችሁ የምትጎነጉኑት?

ስንት ነገር ስትናገራችሁ ነበር። ዝም ብለህ አንተ መሬትን ሽጥ። ያቺ ከፊንፊኔ ሳትወጣ ያችን ፊንፊኔ እየተሽከረከርክ እየተሽከረከርክ ያ ቢራ አንቀልጥም። አሁን ደግሞ አብቾ መቼስ እግዚአብሔር ይስጠው። እዚህ ከተማ ውስጥ ፉን ፉን አትበሉ ስትባሉ ደግሞ ታይላንድ እና ዱባይ እየሄዳችሁ ነው፣ እንደ ቀድሞ መሪዎቻችን እንደ ቀድሞ ኤክስ እንትኖች ፓርቲዎች ታረገናለች ብላችሁ ነው። ግን መጥቼ እንትን ልል ነው ነው አንተ የማታገኘው ብር እኮ ነው። ቁጭ ብዬ እዚህ የማገኘው ምን የአንተ ሀገር እኔ እኮ እግዚአብሔር ምስክሬ ነው። ጉራ አይደለም። ስንቱ እየመጣ ነው። እንደዚህ እዛ ንስራ ንዛ ስስ ገና ሳስበው ገና ሳስበው ሽንት ቤቱን ሳስበው ገና ሳስበው የውሃ መቆራረጥ ነው። እሱም ብቻ ፍትህ እኔ በፍትህ መኖር ነው የምፈልገው እኔ ጥኔ እግዚአብሔር ምስክሬን ነው የምላችሁ። እንደው እሬቻ ሲመጣ አንዳንድ አመት በዓል መስቀል፣ እኔ ድሮም እንትን ነው የምመጣው አውደ አመት ምናምን ሲደርስ። እኔ ሀገሪቷን እንደማልወዳት ታውቃላችሁ። ሀገሬ በመሆኑ አኮራለሁ። እኔ ማንም ትራውም የለብኝም። የዛች ሀገር ትራውም ግን አለብኝ። ታውቃላችሁ? ወይም ትራውም ማለት ምን ደሆነ ታውቃላችሁ? ድሃ ማየት፣ የታመመን ማየት። እናንተ ችግር የለባችሁ እዛ ሰውዬ ቦታት እኔ ኢትዮጵያ ሄጅ ስመጣ እዚህ ሀገር ብትጠይቁ እኔ ከኤርፖርት ስመጣ ሁሌ ታሞሜ እንደምመጣ ውስጥ የተረብሹ ጭንቀት ይዞኝ ያ እኔ ኢትዮጵያ ሴር፣ ልንገራ አንድ ነገር ልንገራችሁ የኢትዮጵያ ፎቶ ምናልባት ፌስቡክ ላይ ማየት ትችላላችሁ? እኔ እንደ ሌላው ሂልጫም ሂልጫ ማድረግ ያ እንደ ሌላው ቦርሳ ገዝ። እኔ ከሰፈር የሚያውቁኝ ራሱ ይች ልጅ ምንድነው ልብሷ ጅንስ ነው የምለብሰው ወይ ቱታ ነው የምለብሰው። ወይ ትንሽ ማሳጅ ምናምን መታሸት ምናምን ልፈልግ እችላለሁ ደስ ስለሚለኝ። በተረፈ እኔ ወይ ሻይን ስጠጣ ቤቴ ውስጥ ነው የምታያት፣ ወይ ከወጣሁኝ ደግሞ ጠጄ ንጠጣለሁ። እንደ ሌላው ዲያስፖራ ውሀ መንጠልጠል ነው አላቅበትም። ጮርናቄ ስበላ ወይ ጥቁር አንበሳ ጋር ወይ ሰው ሳሳክም ደግሞ የሆነ ነገርም ወይ የሆነ ነገር ሳር ወይ ጸበል ይዤ ስሄድ ወይ የሆነ ሰው ስረዳ ነው የምታየ እኔ ሆዴ አይችልም አንደኛ ኢትዮጵያ የምሄደው ለመረበሽ ገባ ረብሻው ደግሞ የሚጀምረው ከየት እንደሆነ ታውቃለህ ከቤተሰብ ድህነት የሚጀምረው እኔ እንደናንተ የሆነ እንትን የለኝም የጅብ ቆዳ የለኝ እኔ አንድ ቀን ኢትዮጵያ ሄጄ ታምሜ አልቅሼ ተረብሼ ተሳድቤ ቤተሰብ ገፍቶ ነው የሚያወጣኝ አፍሽን አትክፈች፣ እዚሁ ነው የሚያስቀሩሽ እየተባልኩኝ ማለት ነው። ኦኬ እናንተ ደሃን ራሱ እያገላበጥክ እየገረፍክ የምትኖር እኮ ነው። እኔ ያቺ ጂጂ አይደለሁም። የሰውን መብት ከምንም በላይ ማቅ ና ና አንተ ሄድና እዛ የሴት ግጥ ቂጥ እያገላበጥክ እየዘረፍክ ኖር ይበጣ ምድረ ሌባ በሙሉ ብስብሶች ኑና ቁጭ በልና እዚህ ቁጭ ሰው እኮ የለም ሰው እኮ ረሃብ አድክሞት እኮ ተኝቷል በውጩም ግማሹ ስራ አንተ እነዚህ ቁጭ ብለህ ካድሬ እንዲህ ፍጥጥ ብለህ እያየህ ያ በየ ሶሻል ሚዲያው ቲክቶኩ ላይ አብለህ እያየህ እንትን የምትለው እኔ ዜቴችን የምታክል ከዝች አልቆጥራቸው ከዝች ኦኬ፣ አስነዋሪዎች ይልቁንስ፣ እኔም ከምታይ ምናልባት አካባቢህ ላይ የሚረዱ እናቶች ካሉ ያ የሆነ ፕሮጀክት ስራ እና የሚረዱ እናቶች ካሉ እኔ ቁጭ ብላ ፍጥጠ ከምታይ ጂጂ፣ ኧረ በእናትህ። ብትከፍለኝ ነው ያልመጣ፣ ብትከፍለኝ ብትከፍለኝ ያልመጣ። ዩ አር ኦል ዘይ ሰይ ለእኔ እንዲህ እና እንዲህ ናችሁ። ኦኬ በጣም ግን በጣም በጣም የምትገርሙ ሰዎች ናቸው። በጣም የምትገርሙ በጣም እኔ እውነት መንግስት፣ እኔ እኮ አንዳንዴ እኮ ግራ እኮ ነው። ምክንያቱም ሌላ ቦታ የምሰማው ሌላ ነው፣ እዚህ የምሰማው ሌላ ነው። ገባችሁ ጋይስ። አንተ ትናንሽ ካድሬ አርፈ ቁጭ ብትል ይሻላል። መጀመሪያ ራስህን አደል ነኝ አደል ገባህ? ሰውን ለማዋረድ እኔ ለነገሩ እኔ ክብር ስጡ ክብር ስጡኝ አይደለም ማመላችሁ ወይንም እና የሆነ ነገር አድርግልኝ አይደለም እያልኩ ያለሁት እናንተ እዛ የተናገራችሁን ሄዳችሁ አሳዱ። የማንን ቅስም ለመስበር የጂጂን ኪያ ቅስም ለመስበር ዋ አለች አሞራል እኔ ንገራችሁ አንድ ነገር ስናገር ፍጹም ፍጹም አንድ ነገር ንገራችሁ አለ የድሮ ቪዲዮ ካለ ቀጥ ብላ ቁጭ አርጌ አናትህን ራስን ስምን እየጠራሁ ስምሽን እየጠራሁን ብልግናችሁን እየነገርኳችሁ ቁጭ አርጋችኋል እንደናንተ በግሩፕ መዶለት እንደናንተ ምናምን እኔ አልፈልግም። ግን አስፈላጊ ከሆነ ከነገ ጀምሮ ስራ መስራት ይችላሉ። ከነገ ጀምሮ እኔ ተራ ሻርሙጣ ሴተኛ ዳሬ ወይም አንድ በስባሳ። ለካ ያሁላ ታሪክ፣ ለካ ያሁላ ታሪክ። የተወሰናችሁ ሰዎች ተሰብስባችሁ በዚህ በኩል ጂጂ ታርጌት መመታት አለባት፣ በዚህ በኩል አከሌ መመታት አለበት። ምን ስግብ፣ እኔ በጥቂት የተቀጠቀጠ ቤተሰብ ነው ያለኝ። ከዛ የመጣት ሰዎች ናችሁ። ግን እዛው አጠገብ እጅ ላይ ያለውን አጠገብሽ፣ እጃችሁ ላይ ያለውን ተጫወቱበት። እኔ ላይ ግን አይደለም። ምንድን ነው እኮ እዛችሁ ከኔ ጋር ከዛችሁ ምንድን ነው ያጫሉ ጉዳይ ነው ያጫሉ ጉዳይ ነው ስላጫሉ እኮ እናንተም እያነሳችሁ አይደለም እንደ ሆሮም አንቺ ራስ ጸሎትሽ መስቀል መጀመሪያ ውሰጂ እና ጦርነት ከሚያውጁት ሰዎች ጋራ በዚህ መስቀል ባርኪያቸው። እኔ ጴንጤ የናንተ ጴንጤ አይደለሁም። እኔ ራሴ ጴንጤ ነኝ ለቀ በእናንተ ጴንጤ በእናንተ በፍጹም ይሄ በእናንተ ጴንጤ አልሆንም። እኔ ራሴ ጴንጤ ዮናስ፣ ማንኛውንም ያስገባችሁ ሰዎች እኔ ለማሰር ብዙ ነገር እያደረጋችሁ ነው።